ሻሎም ሻሎም፣ ፋሚሊ እንዴት ናችሁ? ሁሉ ሰላም? እንዴት ቀረማችሁልኝ? ስለ እውነቱ በቅድሚያ ትልቅ ይቅርታ ጠይቃለሁ። ሰሞኑ ጠፍቻለሁ፣ ዩቱብ ቪዲዮ እየሰሩ አይደለም። ሁኔታዎች አልመቻቸው ላይ ነው። አፉ በሉኝ። ከዚህ በኋላ በቋሚ ኮንተንት አሪፍ አሪፍ ስራዎች ይዤ ከች ከተፍላለሁ። ዛሬ የዛሬው ቪዲዮ እንግዲህ ዋነኛ አላማው ምንድነው? ምስጋና ነው። የሚያከብሩኝ የሚያደንቁኝ ወዳጆቼ ቺን የመሰለች ጽድት ያለች ሲክስቲን ፕሮማክስ አይፎን ስልክ ልከውልኛል። በጣም አመሰግናለሁ። በጣም ወዳችኋለሁ። በጣም አከብራችኋለሁ። ለተሻለ ስራ እንድነሳሳ በደንብ ኢንስፓየር ነው ያደረጋችሁኝ ሀሪፍ ሀሪፍ ስራዎች እንድመጣ። የዛሬ ቪዲዮ አላማ ይሄ ነው። እንግዲህ ከምስጋናው ለጠቅ አድርገን ደግሞ የዛሬ ውሏችንን በጥቂቱ ከአንድ ወንበዴ ልጅ ጋር በምን አይነት መልኩ ቀናችንን እንዳሳለፍን በጥቂቱ ለእናንተ ለማጋራት የተወሰነች ቪዲዮ ሰርተናል። እሷንም ተመልከቱልኝ። በዚህ አጋጣሚ ሁላችሁም ኪራቲዮን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ በእንድታበረታቱኝ ቻናሌ እንድታሳድጉልኝ ያደራለን፣ ወዳችሁ ነው እሺ። እንግዲህ ዛሬ አብረን ነው የምንውለው ብዬ ስለነበረ ሸበላው እንደዚህ ላጥላጥ እያለ በጠዋት መጣቅ ቤቴ፣ እኔ ደግሞ ፏፈሽ ብዬ የጠበቅኩት ነበረ። ጠራኝ፣ ከቤት ወጣን። ከዛ ጉዟችን እንግዲህ ላጥላጥ እያለን በዚህ መልኩ ጀመርን። ሰፈራችን የሚገኝ አንድ ቆንጆ ጌም ዞን ነበረ። እዛ የተወሰነ ጊዜ ለማሳለፍና ፈታ ለማለት ወደዛ ጌም ዞን አመራን። ይህ ሰውዬ እንግዲህ እንደምታዩት ከሰውም አልቆጠረኝም፣ ዝም ብሎ ስልኩን እያወራ እኔም ጣራ ጣራውን ማነው መንገድ መንገዱን እያየው ጌም ዞናችን ጋር ደረስን። ገና ሳንገባ እንግዲህ ይዛቻ ና ፉከራውን ጀመረ ከአስር ጨዋታ አስራአምስት አሸንፈዋለሁ ብሎኛል። ያውኔ ደግሞ እንድ ልጅ አዋራን ብዬው እንግዲህ ጉዳችንን ልናይ ሄድን። ከም ዞን ስንገባ ደስ የሚለው ነገር ብዙ ከስተመር አልነበረም። በነጻነት ፈታ ብለን መጫወት ጀመርን። ኳሶቹን ከዛ ወደዚህ ከዚህ ወደዚያ ስናንገባልላቸው እንግዲህ በሚያሳዝን ሁኔታ በአሰቃቂ ሁኔታ ስንደበድባቸው ዋለን። ባይዘዌ ዋለን ያልኩት ሳጋንን ነው እንጂ ብዙ አልቆየንም። ግንሽ ከተጫወተን በኋላ ወጥተናል። እንደምታዩት እንግዲህ እየቀጠቀጠኝ ማነው ነው እየቀጠቀጥኩት ነው። ኳስ አላስነካ ብዬው ነበረ። በጣም በሚያሳዝን ሁኔታ ፑላችንን ትንሽ ከተቀጣቀጥን በኋላ ጅሬው የቡና ሶሶ ቀሰቀሰው። ና ቡና ካልጠጣን ሞቼ ይገኛሉ። አይ አይሞተ ከምትገኝ ብዬው እኔ ቡና ላይ ብዙም አይደለውም። እንግዲህ እዚህ በምስሉ ላይ የምትመለከቷት ወጣት በነገራችን ላይ ምንትያህቴ ናት። ያው ባንመሳሰልም እርግጥ ነው እሷ ትንሽ ቆንጆዬ ናት መሰለኝ። ቡናቸውን እነሱ ጠጡ። ቡናቸውን ከጠጡ በኋላ ቀጥታ ጉዞ ወደ ታምረን ወደ አየር መንገድ ሳይሆን እዚቹ ጎሮ ሆነን በስልካችን ዙም ሌንስ የወሰድናት ፉቴጅ ናት እቺ። ጎሮ ምን እግር ጣላችሁ ካላችሁ ዘንዳ ጎሮ የሄድንበት ምክንያት ምንድነው እንግዲህ ፋፈሽንን ልን ጸጉራችንን ልንስተካከል ነበር። ግን ደግሞ እንዳጋጣሚ የሆነው ደንበኛችን ሌላ ከስተመር ነበረበት። እሱ እስኪጨርስ ድረስ በድጋሚ እንግዲህ ሌላ ቡና ጊዜር ያሳያችሁ፣ ሌላ ቡና ታዘዘና እሱን ለመጠጣት ደፋ ቀና እያልን ነው። አያጨላለፍ አይ፣ ግርማ ሞገስ የያችሁት ነው። መጨማደን የድሮ ጠጫላፊ ራሱ እንደሱ አልተምነሸነሸም። ቡናችንን ከጠጣን በኋላ እንግዲህ በቀጥታ ወደ ሆሊስቲክ የወንዶች የውበት ሳሎን አመራን። ሆሊስቲክ የወንዶች የውበት ሳሎን የት ነው የሚገኘው ካላችሁኝ ጎሮ ከየረር ሆስፒታል ጀርባ ወደ ፊጋ በሚወስደው መንገድ ጫፍ ላይ ታገኙታላችሁ። እዛ ብትሄዱ በአገልግሎታቸው ረክታችሁ ፏፈሽ ብላችሁ ትመለሳላችሁ። እኛም እንግዲህ ወረፋችን ደርሶ ገብተን ፏፈሽ እያልን ነው እንደምታዩ ያው ባለሙያዎች እንደሚሉት እንግዲህ ጸጉር በባህሪው ጨዋታ ወድም ረብሻ ወድም። ይሄ ልጅ ግን እየረበሸ ነው፣ ከቀልብ ሰራ እያደረገ ነው። ጸጉራችንም ፏፈሽ ብለን ከጨረስን በኋላ እንግዲህ ስክራፕ እየተቀባ ነው። በዚህ መልኩ ስክራፓችንን ከጨረስን በኋላ ትሪትመንት ተቀባንና እንግዲህ ማሳጅ እየተደረገን ነው። በእውነቱ ቆንጆ ጊዜ እያሳለፍን ያለ ነው። ፋይናል እንግዲህ ጸጉራችንን ታጠብነ ታጠብነ ታጠብነ ፏልነ። ከዛ እንግዲህ ፋይናል ሪዛልቱን አብረን እናየዋለን። እንደምታዩት እንግዲህ የልጅነት መልካችን ተመልሷል። እኛም በአገልግሎታቸው ተደስተናል። አቦ ሰላማቹ ይብዛ። እኛ ጨርሰናል። እንግዲህ አሁን ደግሞ እንጎፍጣጣውን ፏፈሽ እናስደርጋለን። በትዕግስት እንጠብቃለን። ያው ትንሽ አስቸጋሪ ነው። በእርግጥ እንረዳለን፣ ግን ምንም ማድረግ አንችልም። እሱንም እስኪ ቆንጀት ጀት እስኪ እንጠብቀዋለን። እዩት እንግዲህ ሸበሎን ወዙ ጨፍ ብሎ ተስተዋክሎ ጨርሷል፣ እንደምታዩት አሁን ወደ ውስጥ ገብቶ ደግሞ ፋፈሽ ይላል። ታጥቦ ይመጣል። በትዕግስት እንጠብቋለን ምን አማራጭ አለ? ፋይናሊ እንግዲህ ሁለታችንም በዚህ መልኩ ፈሽ ብለን ጨርሰን ወደ ቤታችን ከመሄዳችን በፊት እዚህ አካባቢ ቆንጆ እርጥብ አለ አለኝ። እንግዲህ እኔ ብዙም አላቅም። እሱን አምኜ ተከትየው ገባውና እውነትም እንደነገረኝ እንደጠበኩትን ያገኘት ጽድት ያለ ቆንጆ የእርጥብ አገኘን። እሱን እንግዲህ ያለ ህርህራሄ እንዲከገመጥን በኋላ ማወራረጃ ሻያችንን ጠጥተን ውሏችንን በዚህ መልኩ አብቅተን ወደ ቤታችን ተመልሰናል። አብራችሁን ስለዋላችሁ በጣም እናመሰግናለን። በነገራችን ላይ በዚህ አጋጣሚ ቅድም ቪዲዮ ላይ ያያችኋት ምንትያቴ እኛን ቪዲዮ በመቅረጽ አብረን ውላለች። ያው እሷንም ክሬዲት ላለማሳጣት ነው፣ እሷንም አመስግኑልን። ሻሎም ሻሎም፣ ፋሚሊ ኪራቲውን ሰብስክራይብ ማድረግ እየተረሳ ነው እየተረሳ ነው። ስራችንን እየዘነጋን ነው። ሁላችንም ኪራቲውን ሰብስክራይብ፣ ፎሎ፣ ሼር በማድረግ የዜግነት ግዴታችንን እየተወጣን ቪዲዮውን እየተመለከትን እንቆያለን። ሰላማችሁ እሺ ቤተሰብ፣ ስለነበረን ቆይታ ከልብ አመሰግናለሁ። ሁላችሁንም እወዳችኋለሁ። ሰላማችሁ ይብዛ።